ሰላም ጤና ይስጥልን። ከሚዛን ሜዲያ የእለቱን አባይ ዜናዎችን ይዘንላችሁ ቀርበናል። እስከ ዜናዎቹም ፍጻሜ አብራቸው እንድትቆዩ በአክብሮት የጋበዝን። በቅድሚያ ወደያዝናቸው ወደ ሀገር ውስጥ ዜናዎች እናልፋለን። የአዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት በሀጂ ሱልጣን አማን የተመራ ቡድን ከአሊ መስጂድ ማህበረሰብ ጋር መገናኘቱ ተገለጸ። የአዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት በሀጂ ሱልጣን አማን የተመራ አካል የአሊ መስጂድ ጉዳይ አስመልክቶ ባሳለፍነው ሳምንት ከመስጂዱ ማህበረሰብ የተውጣጡ 15 ሰዎች እንዲሁም በአካባቢው ሙስሊም እውቅና ካልተሰጠው ኮሚቴ የተውጣጡ 15 ሰዎች በመጅሊሱ ጦር ኃይሎች በሚገኘው ቢሮ ውይይት አካሂዷል። የውይይቱ አጀንዳ ከሰሞኑ በአሊ መስጂድ የተፈጠረው ችግር አስመልክቶ ሲሆን ሰፊ ውይይትም ተደርጎበታል ተብሏል። የአሊ መስጂድ ማህበረሰብ በውይይቱ ላይ በመጅሊሱ የተደረገባቸው የኮሚቴ ሹመት ዋና የችግሩ መንስኤ መሆኑን በነበራቸው ውይይት ማንሳታቸውንም ተገልጿል። በሌላኛው በኩል ከሌላኛው አካል ከተራዊህ መሃል የሚደረገው አውራድና ዚክር ያልነበረ ነው የሚል ስሞታ መቅረቡን የተገለጸ ሲሆን ተራዊህ የማሰገዱም ሆነ ኢማሞች ሀፊዞች ሲያሰናዳ የነበረው የአካባቢው ማህበረሰብ ሆኖ ሳለ እውቅና ያልተሰጠው ኮሚቴ የራሱን ሰዎች ይዞ በመምጣት ይህንንም አዲስ አሰራር አይቀበለውም። ሀጂ ብራሂም ቶፋ ወይም መጅሊሱ በመስጂዳችሁ አውራድ ዚክር ማለትም ትችላላችሁ ብለው ተነጋግረን ነው በማለትም አስረድተዋል። በአሊ መስጂድ የአዲሱ አካል አዲስ ደርሶች እና ስለ አውራድና ዚክሮች ሌሎች ጉዳዮች ሀጂ ሱልጣን አማን ኮሚቴ እንደሚያዋቅሩና ወርዶ ጉዳያቸውን እናያለን በማለት መጅሊሱ ባወጣው መግለጫ ገልጸዋል። በዚህ መሰረት በአሊ መስጂድ ወቅታዊ ጉዳይ ዙሪያ በአዲስ አበባ መጅሊስ የተደረገው ውይይት በተመለከተ የሴቶች መስጂድ እንዲከፈት፣ ሴቶች እንዲሰግዱ፣ የዳዋ መርከዝ እንዲከፈት ስራ እንዲጀምር የ የቂራት ወይንም የደርስ ፕሮግራም በነበረበት እንዲቀጥል በማለት መጅሊሱ ውሳኔ ካሳለፈ በኋላ በዛሬ ቅዳሜ አሊ መስጂድ መጥተን እናወያያለን ብሎ የነበረ ሲሆን የመጅሊሱ ፕሬዝዳንት ሀጂ ሱልጣን አማን ሀጃ ገጥሞኛል፣ ጸሐፊው ሁሴን በሽር ይመጣል ቢሎም ይህ ዜና እስከ ተጠናቀረበት ሰዓት ድረስ ወደ አሊ መስጂድ ከመጅሊሱ የተወከለ አካል አለመሄዱና ከማህበረሰቡ ጋር አለመወያየቱን ለማወቅ ተችሏል። ይህ በእንዲህ እንዳለ ሀጂ ሱልጣን አማን ወይም ከመጅሊሱ የተወከለው አካል ወደ አሊ መስጂድ ይመጣል በሚል የአካባቢው ባቢው አባቶች፣ እናቶች፣ እህቶች እንዲሁም ህጻናት፣ ወጣቶች ሲጠባበቁ እስከ አስር ሰዓት መጠበቃቸውንም ለማወቅ ተችሏል። መጅሊሱ ሪፎርም በሚል ከህግ አግባብ ውጪ ተባረው የነበሩ ሰራተኞች መመለሳቸው ተገለጸ። የኢትዮጵያ እስልምና ጉዳዮች ወይንም መጅሊሱ በመጅሊሱ ሪፎርም በሚል ከህግ አግባብ ውጪ ተባረው የነበሩ ሰራተኞች በፍርድ ቤት እንዲመለሱ መደረጉ የሚዛን ምንጮች ገለጹ። ሰራተኞቹ በኢትዮጵያ እስልምና ጉዳዮች አመራር ሳይሆኑ በኢትዮጵያ አሰሪና ሰራተኞች ደንብ መሰረት በሙያ ተቀጥረው የሚያገለግሉ የነበሩ መሆናቸው ሚዛን አረጋግጧል። መጅሊሱ በኃይል የኢትዮጵያ እስልምና ጉዳዮችን ከተቆጣጠረ በኋላ ሪፎርም በሚል ሰራተኞቹ ከስራ መሰናበታቸው ሚዛን ከምንጮቹ ሰምቷል። በዚህ ምክንያት ከአመት በላይ በፍርድ ቤት መጅሊሱን ከሰው ሲከታተሉ መቆየታቸውንም ምንጫችን አስረድተዋል። መጅሊሱ በጠበቆቹ በኩል ከህግ አግባብ ያሰናበታቸው ሰራተኞች ላለመመለስ ክርክር በይግባኝ ሲያጓትት መቆየቱንም ጠቁመው፣ በመጨረሻም የፌዴራል ሰበር ሰሚ ችሎት በቀጥታ የተለያዩ ጥቅማጥቅማቸውን፣ ደሞዛቸውን ተደርጎላቸው ወደ ስራ እንዲመለሱ መወሰኑ የሚዛን ምንጮች አስረድተዋል። ይህንንም መጅሊሱ ተፈጻሚ የማያደርግ ከሆነም ጠበቆቹ እንደሚያስር ጭምር ከፍተኛ ማስጠንቀቂያ መስጠቱንም በችሎቱ የታደሙ ምንጫችን ገልጸዋል። በፍርድ ቤቱ ውሳኔ መሰረት ሰራተኞቹ ወደ መጅሊስ ስራቸው መመለሳቸው የገለጹት ምንጫችን ሰራተኞቹ መጅሊሱ እስካሁን ስራ እንዳልመደባቸው አስረድተዋል። መጅሊሱ የሽምግልና ውጤት ተከትሎ የአንድን መስጅድ ችግር መፍታት አለመቻሉ ያለንበትን አሳዛኝ ሁኔታ ያሳያል ሲሉ አምባሳደር ኡስታዝ ሀሰን ታጁ ተናገሩም። አምባሳደር ኡስታዝ ሀሰን ታጁ ማህበራዊ ትስስር ገጻቸው ስለ መጅሊሱ ወቅታዊ ሁኔታ እና ስለ አሊ መስጂድ አንስተዋል። ኡስታዝ ሀሰን ስለ አዲስ አበባው አሊ መስጂድ ጉዳይ በሽምግልና ተይዞ ስለነበር ሂደቱ በዚያው አቅጣጫ ይፈታል የሚል እምነት ነበረኝ ያሉ ሲሆን መጅሊሱ የሽምግልናውን ውጤት ተከትሎ የአንድን መስጂድ ችግር መፍታት አለመቻሉ ያለንበትን አሳዛኝ ሁኔታ ያሳያሉ ማለትም ወቅሰዋል አያይዘውም ሲፈጸሙ የከረሙ ነውሮችን በማህበራዊ ሚዲያ ሲሰራጩ ያደሩ ምስሎች እጅግ የሚያሙ ናቸው ብለዋል በተከበረ ወር በድብደባ አይኑ የጠፋ አናቱ የተፈነከተ በስለት ተወቅቶ የሚያቃስት ወዘተ ወንድሞችን ማየት የእናቶች ለቅሶን መስማት እጅግ ሲበዛ ያሳዝናል ይሰቀጥጣል ሲሉ ማዘናቸውን ገልጸዋል። አሊ መስጂድ በሙስሊሙ ህብረተሰብ ከቅርብ አመታት ወዲህ በአራቱም የሀገሪቱ አቅጣጫ የገጠመው ፈታኝ ሁኔታ ለማየት የሚያስችል አንድ ናሙና ነው ያሉት ኡስታዝ ሀሰን በሙስሊሙ ህብረተሰብ በተለያዩ የሀገራችን አካባቢዎች ተመሳሳይ ወይም የባሱ ፈተናዎች ማስተናገዱን እየወጡ ያሉ መረጃዎች ያመላክታል ብለዋል። ስለሆነም አጠቃላይ የመፍትሄ አቅጣጫ የሚያመላክት የምክክር መድረክ ይዘጋጅ ዘንድ የሀገር ሰላምና የዜጎች ደህንነት ለሚያሳስባቸው የሁሉም ወገን የእስልምና ሊቃውንት፣ ዑለሞች፣ መምህራን፣ ዳኢዎች፣ ተጽዕኖ ፈጣሪ ግለሰቦች፣ ተቋማት፣ የሀገር ሽማግሌዎች እንዲሁም ለሚመለከታቸው የመንግስት አካላት የሚጠበቅባቸውን ሚና እንዲጫወቱን ጥሪያቸውን አቅርበዋል። በየመን ጅቡቲ ጀልባዎች በመስጠም አንድ ሰው ሲሞት 180 ሰዎች ጠፍተዋል ተባለም። በየመን ጅቡቲ ጀልባዎች በመስጠም አንድ ሰው ሲሞት ከ180 ሰዎች በላይ ደግሞ ጠፍተዋል የተባለ ሲሆን በርካቶች ኢትዮጵያውያኖች መሆናቸውንም ተገልጿል። በጅቡቲ እና የመን ባህሮች ላይ ሰጥመው አራት ጀልባዎች ቢያንስ አንድ ሰው ሲሞት ከ180 በላይ የሚሆኑ መጥፋታቸው የዓለም አቀፉ የስደተኞች ድርጅት ለኤኤፍፒ አርብ ለት ተናግሯል። ሰጥቷል ተብሏል። የመስጠም ችግሮቹ ያጋጠሙት ባለፈው ሐሙስ ገባ ደረጃ ላይ የተከሰተ የተከሰተው በባህረ ሰላጤው ሀገራት ስራ ለማግኘት ወይም ከግጭት ለማምለጥ በሚያደርጉት ተስፋ በርካታ ኢትዮጵያውያን እየተጠቀሙበት ባለው መንገድ ነውም ተብሏል በጅቡቲ እና በየመን የባህር ዳርቻዎች አራት ጀርባዎች ሰጥመው ከ180 በላይ ስደተኞች ጠፍቷል ሲል አይኦኤም ተናግረዋል። ከመርከበኞቹ ውስጥ ሁለቱ አንደኛው ቢያንስ 30 ሰዎች እና ከ150 በላይ ያህል ሰዎችን እንደጫነ እንደሚገመት የገለጸው የአይኦኤም ሀገር ተልእኮ ኃላፊ አብዱሳታር ኢሶቭ ተናግረዋል። አይኦኤም እኛ እየተነጋገርን ያለ ነው በባህር ውስጥ በአጋጣሚ ስለጠፉ 186 ሰዎች ነው ሲል ለኤኤፍፒም ተናግረዋል። በጀልባ ውስጥ ከነበሩት አብዛኛዎቹ ኢትዮጵያውያን ስደተኞች እንደሆኑ ይታመናል ያለ ሲሆን፣ አምስቱ የየመን የበረራ አባላት ናቸው ተብሎ ይታሰባል በማለትም ዘገባው አመላክቷል። ከሁለቱም ጀልባዎች ቢያንስ 57 ሴቶች ነበሩበትም ተብሏል። ከሀገር ውስጥ የያዝናቸው ዜናዎች እነዚህን ይመስሉ ነበር። በቀጣይ ወደያዝናቸው ወደ ባህር ማዶ ዜናዎች እናልፋለን። በኢስላማዊ ሴክቶች መካከል ድልድይ መገንባት በሚል መሪ ቃል በሳዑዲ አረቢያ የዓለም አቀፍ ኮንፈረንስ ተካሄደ። በሳዑዲ አረቢያ የተደረገው የሙስሊም ሊግ ኮንፈረንስ በሳዑዲ አረቢያ የሁለቱ መስጊዶች የበላይ ጠባቂ የተዘጋጀ መሆኑን የተገለጹት ሊቀመንበሩ ሼህ ዶክተር መሐመድ አሊሳ የገለጹ ሲሆን እያንዳንዱ ኢስላማዊ አስተሳሰብ ክፍል በአተግባበር ረገድ የራሱ የሆነ ልዩነት አለው እና በእስልምና የተከበረ ማዕቀፍ ውስጥ የመኖር መብት አለው በማለትም አስረድተዋል። አብረው በመኖር ወንድማማችነት ከአስፈላጊ አብሮነት ጋር የግድ የሌሎችን ልዩነት መስማማትን አያመለከትም ያሉ ሲሆን ይልቁንም ሕልውናቸውን መረዳትና ማክበርን ይጠይቃል በማለትም አስረድተዋል። በተጨማሪም የእስልምና ዣንጥላ አንድ መሆኑን፣ ወንድማማችነት መስፋፋቱን እና የጋራ መግባቢያዎች መጠነ ሰፊ ናቸው በማለትም ገልጸዋል። ሁሴን ኢብራሂም ጣሃ የስብስቡ ዋና ጸሐፊም በዓለም አቀፉ ኮንፈረንስ ስብሰባ ላይ ኢስላማዊ አንድነትን የምን የምንደግመው መፈክር ወይንም የሰንደቅ ዓላማ ብቻ አይደለም አይደለም የተቀደሰ ሃይማኖታዊ ግዴታ፣ ጥልቅ ታሪካዊ ኃላፊነት እና በአላህ እና በኡማው ፊት የምንጠብቀው የሞራል ቃል ኪዳን ነው በማለትም ተናግረዋል። በፓኪስታን የፌዴራል የሃይማኖት ጉዳዮች እና የሃይማኖቶች ስምምነት ሚኒስትር ክቡር ሚኒስትር ቻውንድሪ ሳሊክ ሁሴን በጉባኤው ላይ እንዳሉት በቅዱስ አንቀጽ ሁላችሁም በአላህ ገመድ ተሳሰሩ የሚለውን አንቀጽ ጠቅሰው አጥብቃችሁ ያዙ እና በመካከላችሁ አትከፋፈሉ የሚጠበቁ ግጭቶችን ከስር መሰረቱ ለመጋፈጥ ያለመ መስተጋበር ሂደትን ያካተተ መለኮታዊ ትዕዛዝ አለ ካሉ በኋላም በአሁኑ ጊዜ ኢስላማዊ ዓለም እየተጋፈጠው ያሉት ተግዳሮቶች የተለያዩ ናቸው፣ እናም ሁሉም የሚጠይቁት የአንድነት ተግባራዊ እና አዎንታዊ ተጽዕኖ ባለው መልኩ ልናሳካው ይገባል፣ በማለትም ተናግረዋል። በአጠቃላይ ሙስሊሙ ዑማ በሚከተለው ሴክት መከባበር፣ መቻቻል፣ መነጋገር በመነጋገር በመፍታት በጋራ ለኢስላማዊ አንድነት ሊሰራ ይገባል ብለዋል። አፍጋኒስታን፣ ፓኪስታን፣ ኢንዶኔዥያ ሀነፊ መሆናቸው ገልጸው ሀገራቸው የዜጎቿን የአመለካከት ብዝሃነትን እንደምታከብርም አስረድተዋል። ኢስላማዊ ጥረቶች እና ሁለንተናዊ ፍላጎቶች ባለው መሰረታዊ መርህ ላይ አንድነታቸው ለማጽናትም ኮንፈረንሱ ተስማምቷል። በተካሄደው ኮንፈረንስ በእውቀት ላይ የተመሰረቱ ሊቃውንት በጋራ ቂብላ ላይ በመሰብሰብ አጋርነት እና ትብብርን ለማራመድ ያለፈውን ስጋት ትተው የኢስላማዊ ወንድማማችነትን መንፈስ እና የተከበሩ እሴቶችን በመቀበል ከስምምነት ደርሰዋል። በሶሪያ በላታኪያ ግዛት 13 የወቅቱ መንግስት ወታደሮች በቀድሞ መንግስት ደጋፊዎች መገደላቸው ተገለጸ። የማባራ የተኩስ እሩምታ ያልተላቀቀችው ሶርያም ለ13 ዓመታት በእርስ በርስ ጦርነት በቆየችው ሶሪያ የሰዎች ህይወት የቀጠፈ ውጊያ መካሄዱ የሚታወስ ነው። የአዲሱ የሶሪያ መንግስት የፀጥታ ኃይሎች በላታኪያ ከተማ ለደህንነት ስራ በመንቀሳቀስ ላይ እያሉ በቀድሞ ፕሬዝዳንት በሽር አላሳድ ታማኝ ደጋፊዎች ጥቃት እንደተከፈተባቸው ዘገባዎች አመላክተዋል። በአሌፖ እና ሆምስ ከተሞች ታጣቂዎች ከመንግስት የጸጥታ ኃይሎች ጋር የተኩስ ልውውጥ ማድረጋቸውንም ተገልጿል። የሶሪያ ጊዜያዊ መሪ አህመድ ሻራ በተለያየ ቦታ አመፅ እያቀጣጠሉ ያሉትን ለህግ እናቀርባለን ቢሉም የተባበሩት መንግስታት ድርጅት በበኩሉም እየተባባሰ የመጣው የተኩስ ሩምታ የዜጎችን ደህንነት አደጋ ላይ ሊጥል ይችላል ያለ ሲሆን ሁለቱም አካላት እንዲረጋጉም አሳስቧል። ከሚዛን ሚዲያ ለዕለቱ ያዝናቸው ዜናዎች እነዚህን ይመስሉ ነበር። በቀጣይ እስክንገናኝ መልካም ጊዜ ተመኘን።